ሆነታውሆንይነውያደረጉኝለእሜራየ በነስ የተፈጠረብኝን ልንገርሽ እሺ። እየገባይም በማታ ሰላም፣ ቤተሰብ እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ አልሀምዱሊላህ። ላይክ በጣም የጨነቀው አይነት እንትን ውስጥ ነው ያለው ትኝና ምን መናገር ከምን እንደምንነግራችሁ ማናውቅም። አብዛኛው ሰው የአብርሽን ቪዲዮ አይቶ ላይክ እኛም ልክ እንደናንተ ቀልድ ምናም መስሎናል። ልክ እንደእናንተ ያየነው ና ብንደውል በስልክ ልናገኘው አልቻልንም። ትንሽ የምናገኘው ሚኪን ነው ሚኪም ይሄ ብሎ ሊያስረዳን አልቻለም። ና በቃ እኛም ትንሽ ቢዚ ሆነ ነበረ በይክሩ ምናምን በቃ በራሳችን ሀጃ ትንሽ ቢዚ ሆነ ነበር ልክ እንዳየ ነው ፕራንክ ሊያረገን አይነት ነገር ነበር የመሰለን። ግን ነገሩ ወዴት ወዴት እንደሄደ አናቅም። ያሉበት ቦታ መተናል። ሆስፒታል አብርሽ ሆስፒታል ነው ያለውና ሚኪን ጠርተነዋል እዚህና እስቲ ያለውን ነገር ደግሞ ራሱ በአንድ በቱ ይንገረን እንጂ እኔ አላቅም። እና ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁልን እኔ ስልኩላ ምናምን ነገር ስሞክርለት አላነሳለኝም አው ነገር ግን ምን ማለት ነው እኔ አልገባኝም። አሁን ወንድ ልጅ ወንድ ልጅ እንደዚህ ይጨክናሉ ማለት ምን አድርገውት ይሁን፣ አሁን የገባው መንፈስ ይሁን አላውቅም። ብቻ እስቲ ምናየ ይሆናል አብረን እንዴናአለ እያወጣሁት ምን አላቅም ብቻ። እኔ እንዲህ ያሳፍራል፣ ለመናገር በጣም ያስደላ ነገር። እኔ ግልጽ በግልጽ ማላገረንም ግን ወንዶችም እና እኔ አላቅም። ይክሩ የሆነ እንት ሊሉኝ፣ ሊዘርፉኝ ነው እንት ሊያረጉኝ ነው። አላቅም ብቻ ግን ይክሩ እንደዚህ በየለ ነገር፣ እሺ መደፈር ምናምን። እኔ እንደዛ ነገር ነው በቃ ያለው። እንደዛ አጥቃት ሊያደርሱብኝ ነበር፣ ግን እንዲሁ ነገር አምልጭ። ያለው ደግሞ መርፌ ወጥቶኛል ምናምን አለና ያ መርፌ መመርመር እንዳለበት አንተ ስነግረው አምልጦኝ ነበርና ዛሬ አባብየም ቢሆን ሆስፒታል አስገብቼው ነበር እና እሱ ደግሞ እዛ ክላስ በወንድ ልጅ ተደፈረ? ነው የምትለኝ እርግጠኛ ነህ ወይስ? እኔ እንደዛ ነገር ይሁን አላውቅም። ግን በቃ ማለት ወንድ ልጅ ወንድ ልጅ ላይ እንደዚህ ይጨክናል ወይ ማለት ምን ማለት ነው? እኔ እኔ እንኳን እንትን ለማለት አይደለም ግን ለመናገር ራሱ የሚከብድ ነገር ታውቂያለሽ? እዚህ እኔ እንጃ እኔ ይከብደኛል ቃል

ምናምን ነገር ፈጠረ

በመጀመሪያ ባጃጆች መጡ፣ ተገደሉ ደና ነኝ። ምንድነው የምታውራው? እስቲ በስነ ስርዓት አውራ፣ የተፈጠረብኝን ድንገር። እሺ እሺ፣ እየገባኝም በማታ ባጃጁ ስገባ ሁለቱ ነው ተከትሎኝ ገቡ። እሺ ከዛ በኋላ ኖርማሊ እኔ እንትን መስሎኝ ነበር፣ ዘርፊያ አለ አይደለ? ጨለማ ስለሆነ ሰፈር ወርደስል ተከትሎኝ ምናምን ከኋላ ያዙ። ዘርፊያ መሰለኝና እኔ ስልኬ ምናም ምናም ሰጧቸው። ግን እነሱ ስልኩን አልፈለጉት ነበር። ስልኩን ያዘው ምናምን አሉ። ከዛ እኔ ልብስህን አውልቅ፣ ሱሪ ሊያልቁ ሲሉ ደነገጡ። በቃ ማላስቡ ሌላ ጊዜ ከሩቁ ቦታ ሌላ ሀገር ላይ የምሰማው ነገር እንደዚህ እኔ ላይ ሊፈጠር ነው ብዬ አላሰብኩም ማለት ምናምን ስላቸው እነሱ ያሰቡት ሌላ ነገር ነው

ማለት ውጤቱ ነው የሚቆየው። ዘንድሮ ውጤቱ ምን እንደሆነ ስላልጠ በቃ ማቆው ይሄ ነገር እንደደረሰ ምን እንደሆነ ብቻ ጭንቀት የሆነብን ይሄኛው ነው። እኮ እርግጠኛ ነህ አንተ? ምንም አይነት ነገር አለምንታታል። እሺ እንዴ ምን እሺ ነገር ነው ሌላ? በቃ የሆነ ነገር

ውጤቱ ገና ነው ረዴ፣ አልተረጋገጠም። ምንም የተፈጠረ ነገር የለም፣ ኖርማል እኮ። እሱ ደግሞ ድብርት ውስጥ ይገባል ምናምን። ችግር የለም፣ የሆነ ብቻ የሚታዩ ነገሮች አለ ምናምን አለ ካሜራ ወለጠ

ሌላ ነገር ከሚፈጠር ሰላም ነው ቤተሰብ አትጨናነቁ እሺ